ፈኪ እኔ ልመርቅሽ፣ የወደደሽ ልቤን ለአንቺ ያደርግልሽ። ቃላት ተሰባጥረው ሙሀባን ባይገልጹም የልብ መሀቅ አለው። አትወግጅ ወፍ ቀድሞ ነበር እንጂ መጥኖ መደቆ ወሰሩ፣ የሀገራችን ሰው ማለት ነው። እና አህሙ ቀድሞ ነበር እንጂ እንግዲህ ተበቃርገህ ቶሎ ብለህ ቶሎ ብለ ፍቅር ነው፣ ወድሻለሁ፣ ፍቅሬ ምናምኔ እያላችሁ ጊዜያችሁን እያራዘማችሁ ማለት ነው ትተዋችሁ ወደ ሌላ ዞር የሚሉት ሴቶች ዛሬ ነገ ስትሉ የዛሬ አመት የዛሬ ሁለት አመት እንጋባለን ከዛሬ ሁለት ወር በኋላ ከዛሬ ሶስት ወር በኋላ ኒካ እናደርጋለን እያላቸው ልክ እንደ ኢሳ ሁላችሁም ማለት ነው እያላችሁ ኢሳምና ኢክራም ራሱ ከሶስት አመት በኋላ ነው ሁሉ ጋብቻ ጥያቄ ተጠየቀችው ኢክሩ ማለት ነውና፣ እንደዚህ እየሆናችሁ ጥለዋችሁ ወደ ሌላ ላሽ የሚሉት እኮ ስትንከረፈፉ ነው፣ ሌላ እንዳይመስላችሁ። ፍቅር ነው ምናምን ፍቅሬ፣ ቀለበት ላርግልሽ፣ ቀለበት አረኩላት፣ ፍቅር ጓደኛ፣ የቅብር ጥሴ ምናምን ቴ እያላችሁ ማለት ነውና፣ እንደዚህ እያላችሁ ትተዋችሁ ሂድት ይላሉ ማለት ነውና ልክ እንደተዋደዳችሁ ያችን ልጅ ወደድካት አይደል? ልክ ፈኪሀን አህሙ ወዳታል፣ በጣም ተወዳታለህ። ቶሎ ብለህ ቤተሰቧን አስጠይቀህ ቶሎ ብለህ በቃ ማግባት መጋባት በትክክለኛው መንገድ ማለት ነው። ሐላልህ አድርግሃት ብትኖሩ እንዴት ደስ ይላል። በቃ ያኔ ኑሮም እየጣማችሁ ይሄዳል፣ ኑሮ ራሱ እየጣፈጣችሁ ትሄዳላችሁ፣ ተወልዳላችሁ፣ ተከብዳላችሁ፣ በቃ ከወለደች በኋላ ደግሞ ሴት ልጅ ቤቴ ቤቴ ነው የምትለው። በቃ ገባችሁ? ለልጅ ስትል ቤቴ ቤቴ እያለች ቤቷን እያሞቀች ቤቷን እያደረጀች በቃ ለልጅ የሚባል ነገር አለ እና ቶሎ ብላችሁ ግብት ብታደርጋት ኖሮ ትታህ ትሄድም ነበር ማለት ነው። እንትናም ደግሞ ማን ነው ኢሳምም እንደዛው ያንተ አይነቱ ማለት ነው። ኢሳምም አሁን እንደዛ ክፍተት ነገር አግኝታ ነው አሁን አህመድ ጥላህ እልም ያለችው ማለት ነው። እንደዚያ ነው። እሺ ለምንድን ነው ኮስተራው እንደሆናችሁ? ለምንድን ነው ኮስተር ብላችሁ? ለምንድን ነው እናንተ ዩቲዩበሮች ወይማ ኮስተር ብላችሁ የወደዳችኋትን ሴት ትዳር ማትይዙት? እኛ ኮስተር ብለው የያዙ ብለን እነ ሩታና ብርሽን ስንጠብቅ ብጭቅርቃቸው ወቶ ወጥቶ ይሆንና አሁን ድረስ ይሆንና ነብሰ ጡር ሆና ሩታ ራሱ እየተንከራተቱሽ ነው ያለችው ማለት ነው። እናንተ ዩቲዩበሮች ግን ከውሸታችሁ፣ ከቀልዳችሁ ነው ወይስ ከምራችሁ ነው? ተፋታን ተጣላን ላይ ሄደች ምናምን የምትሉት ነገር ከምራችሁ ነው? ፈኪሀ እንግዲህ ፈኪሀ እንደዚህ የምትፍለቀለቀው መታዋት በላይ ብላይ ነው፣ ላይ ብላይ ገብታ ማለት ነው። ስታስቀን ስታጫውተን ምናምን በቃ አብረን ነበር ማለት ነው፣ አብረን አምሽተናል። በቃ ከኢብሮ ጋር ታረቁ ምናምን እያሏት ነበረ። ከኢብሮም ጋር ሰርታ ነበረ መሰለኝ ከአሁን በፊት መቼ ተጣሉና ነው የሚታረጉት ምናምን እያሏት ነበረ። እንግዲህ በኪሃ የመዳን ቅመሞች የኔ ቪዲዮቹ ደግሞ ማለት ነው ልክ ሩታና ብርሽን እያደነቁ መኪና ገዝተው መኪና እንገዛለታለን ቴሌቪዥን ገዙ። የባህል ልብስ የአገር ቤት ልብስ ተገዛላቸው፣ ሰርፕራይዝ ተደረጉ ሲባላል ነበር ካሁን በፊት። አሁን ደግሞ ፈኪሀ ጋር ዞረዋል እነዛ ልጆች ማለት ነው። እነዚህ ይዱ እነምናምን እነምናምን ፈኪሀ ጋር ሄደዋል። ልክ ፈኪዬ እንደው እኮ ተቃጥያ አይስክሪም ገዝቼ በላው የምትለዋ ማለት ነውና ተቃጥዬ እንደዚህ ሆኛለ። ለነገሩ ዘና ፈታ ብሎ ምን ታደርጉት። እኛ እኮ መዳም ቤት ያለ ነው ማለት ነው፣ ስልካችን ነው ጓደኛ፣ ስልካችን ስለሆነ ጓደኛችን በቃ ገባ እያሉ አሁን ፈቲ ላይ በላይ መግባት ጀምራለች። በዩቱብ ብዙ እየመጣች አይደለም፣ ዩቱብ እና ነው ቲክቶክ ላይ ናት፣ ላይ በላይ ናት። በዚያ ነው የመዳም ቅመሞች እዛ ላይ ዘና እያሉ ነው በቃ፣ ከእሷ ጋር ማለት ነው። ይስቃሉ፣ ይጫወታሉ። በቃ እኛም ምናምን አብረን ሁላችንም ሁላችንም እኔም አብሬ ነው ማመሾ ከእነሱ ጋር ማለት ነው። አዳምጣለሁ፣ ግስት ላይ ገባለሁ፣ አብሬ ያጨለጭባለሁ ከነ ፈኪሀ ቤት አብሬ በቃ እሺ። ፈኪሀ እንደዚህ እኔ ኮ ተቃጥዬ አልኳት። አንድ ቀንፎ ነው አስገባች። ከዚያ እኔ ኮ እንደው በጣም የተናደድኩት ከምር በጣም አልቅሻለሁ። እንደው በቃ ወላሂ በይ አለችኝ። ወላሂ አልልም ግን አልኩና ቀየስ አድርጉባት ይች ማ ውሸት ናት ውሸት ናት ውሸት ናት አሉና ነቅል አደረጉ ናት አሉ ማለት ነው። ከቦታው ላይ ማለት ነውና ውሸቷ እንታጭ ወረብር መታ ነው። ይች ማ የአህሙ ደጋፊናት ምናምን አመና አሉ እንጂ የተሰራሁት ስራ ማለት ነውና ግን ወላሂ አልልም አልኩኝ። ያኔ ወላሂ ልል አሰብኩና ውሸት ሲሆንብኝ ግን ወላሂ አልልም አልኩኝ። ስልጋቸው ጊዜ ይችንማ አሶጫት አሶጫት አሉና በቃ ትንሽ እንዳወራሁኝ አወረዱኝ ማለት ነው። ንቀያታሉ የሲረ ወይም አንዳታ እውነቱን ላውራያቱ አወረዱ ማለት ነውና፣ በጣም ነው ግን አንዳንድ ጊዜ የሚያሳዝኑት ማለት ነው። የመዳም ቅመሞች እሷን እዛ ጋ ያፍካካሉ። ለምንድን ነው የቱም ከፍታችሁ ማሰሩት? የመዳም ቅመሞች ግን ለምንድን ነው ሚዲያ ላይ ብዙ ነገር የሚሰራ ነገሮች አሉ። ለምን ከፍታችሁ አሰሩም የራሳችሁን። ከዚያም ደግሞ ፈኪሀን እንደዚህ ታዋቂ ሰዎች ጋር ትገቡ የለም ሸር አድርጉልን አስተዋውቁን፣ እኛንም እንስራ። በቃ እኛ ምንስራ ሰርተን መለወጥ እንፈልጋለን ምናምን ብትሏቸው ሸር ያደርጉላችኋል። ልክ እንደ ከፈታችሁ ቶሎ ሸርሽር ካደረጉላችሁ፣ ትበረታላችሁ፣ ታድጋላችሁ፣ ትለወጣላችሁ፣ ትሰራላችሁ። እኔ ይሄን ብዬ ነው የምመክራችሁ ማለት ነው። ስሩ ለምን ብትሉ፣ ሁሌ የመዳም ቤት እኛ ቤታችን አለላችሁ። ሁሌ ማለት ነው ማን ነው ለሽክምና ከሽፍርና ለቅቅ እንድንል ማለት ነው። የሆነ ነገር የተለያዩ ነገሮችን ስሩ። ልባቸው ለምንድን ነው እንትን የማትሉት? ለምን ዝም ብላችሁ አንዷ ስትመጣ የከሊ አድናቂ ነኝ፣ የሩታ አድናቂ ነኝ፣ የአፍርሻ አድናቂ ነኝ፣ የፈኪሀ ነኝ፣ አህሙ ነኝ፣ የነባ የናዲ፣ የቅብር ጥሴ በቃ እፍፍፍፍ አትበሉ። ከምሬ ነው የመዳም ቅመሞች እነሱ እኮ እየሸቀሉ ነው፣ እየሰሩ እኮ ነው፣ እንጀራቸውን እያበሰሉ እኮ ነው። ከዚያ ሂሂ ይሎላችኋል። በስነ ስርዓት እንኳን አያወሯችሁም። ፈኪያ ራሷ በስነ ስርዓት አታወራቸውም። በቃ ዝም ብላ ትገለፍጣል፣ ኮሜንት እያነበበች ማለት ነው። እና አይታችኋ ከሆነ በስነ ስርዓት አታወራ። እኔም እንዳልኳችሁ ገብቼ ነበረ። ከዚያ ከምርሽ ነው ወላሂ በይ ስትለኝ፣ ከዚያ ወላሂ በይ ዜዶ ዜዶ አሉ። ከዚያ እንደዚያ ስላቸው በቃ አውጫታ አውጫታ አውጫታ አውጫታ አሉ። እናስወጡኝ ማለት ነው እና እየቀለልኳቸው አይደለም፣ ከምሬ ነው። ገብቼ ነበረ ፈኪሀ ቤት ማለት ነው። ከዚያ አስወጡኝ አያቸው እና ሌሎችን ሳያችን በስነ ስርዓት በክብር ራሱ ለእኔ ብለው እኮ ነው እነዚህ ልጆች። ደስት ላይ ቁጭ ብለው እኔን እያጫወቱኝ ና ብቸኛ እንዳልሆን በቃ ዘና እያደረጉኝ ነው። ስለ ወደዱኝ ነው፣ ስላደነቁኝ ነው ብላ እንኳን በክብር እንኳን አታያንተናቅላቸው። የምታነበው ኮሜንት ነው፣ አይኗ ሌላ ቦታ ነው በቃ ስለ እነሱ ወሬ ምንም አትመሰጥም ማለት ነው። እነሱ ዝም ብለው ይለፈልፋሉና፣ ባካችሁ እህቶቼ እወቁበት፣ ለራሳችሁ ነው። ማለት ያክል ነው እንግዲህ። እናንተን ያነሳሁት ስሩ ነው ማለት ነው፣ ስሩ ሚዲያ ላይ ብዙ ነገሮች የሚሰራሉ ከዩቲዩብ ሌላ። ከዩቲዩብ ሌላ ራሱ ብዙ የሚሰራ አፕሊኬሽን አለ፣ አሁን ላይ እውቀት ካላችሁ ማለት ነውና፣ የሚሰራል ዩቲዩብ ዋናው ነው። ዩቲዩብን ከፈታችሁ የሚሰሩ አሪፍ ነው ሌላ አፕሊኬሽኖች ደግሞ አሉ። ልክ እንደ ዩቱብ አይደለም ቀለል ያሉ ማለት ነው። ቪዲዮ ሰርተን ኑ ሰብስክራይብ አድርጉን፣ ፎሎ አድርጉን ምናምን ምናምን የለም ላይክ አድርጉልን የለም። ዩቱብ ያው ከበድ ያለ ስለሆነ ሰብስክራይብ ይፈልጋል፣ ላይክ ይፈልጋል፣ ቪው ይፈልጋል ማለት ነው። መታየት አለበት። ያ ደግሞ እንደዛ አይደለም። ሌላ አፕሊኬሽኖች እነፍ ናቸው፣ ብር መስሪያ ማለት ነው። እና ለምንድነው የማትሰሩት? ለምንድነው የመዳም ቅመሞች ለምንድነው ሰርተን ማን ይለወጠው ስሩ። ለምንድን ነው እኔ ሁለት ማን ነው ሁለት ሺም እየሰራሁ አላለፈልኝ። እንኳን የሚዲያ ላይ ሰርቼ የምትሉ ልጆች እና ስትገላፈጡ፣ የማንንም ቲክቶክ ላይ ማን የምታመሹት ማንንም እንትን ስትሉ ማለት ነው፣ ስትሳደቡ፣ አንዱ ሲገነጥሉ፣ አንዱ ስታወርዱ፣ በዚያ ላይ የምትሳደቡት ስድብ እዚህ ላይ ይቀመጥ የሚባል አይደለም። በጣም ሀይለኛ ስድብ ትሳደባላችሁ። እና ያ ነገር ምን ይጠቅማችኋል? እህቶቼ እና አላህ ራህመና ሁላችንን፣ ወላሂ አላህ መልሰን አላህ ሂዳያ ይስጠን ሁላችንንም ማለት ነውና፣ ከሚዲያም ላይ እንደዚህ ከምንሆን በቃ በሞቀጁ ድልቅቅ ያለውን ርዝቅ አላህ ይስጠን ዋናው ነገር ማለት ነውና፣ ሁላችንም ሚዲያ ላይ ወተን እንድንሰራ ማንም የፈቀደልን የለም፣ ግን ያው ዝም ብለን ብቻ ስራ ነው ምን እናድርገው በሚለው ነገር ነው እና የማን ተምታሙቁ ለምን አትሰሩም ነው እንደዚህ፣ እነ ፈኪሀ ጋር ታዋቂዎች ልጆች ጋር የምትገቡ ልጆች